ጎረቤታሞቹና ቀጠናቸው ኢትዮጵያና ኤርትራ በቀጠናው ባሉ ኃይሎች ፍላጎት ከፍተኛ ተጽዕኖ ውስጥ ከመውደቅ ያዳናቸው የለም። ከሰሞኑ ሳውዲ የአሰብን ወደብ በብዙ ቢሊዮን ዶላሮች ልታለማ ነው የሚለው ዜናም ከዚህ ጋር የሚገናኝ ነው። ከተባበሩት አረብ ኤምሬትስ ጋር ያላት የተወሳሰበ ግንኙነት ሪያድ በአፍሪካ ቀንድ ያላትን ሚና እንድትከልስ ያደረጋት ይመስላል። ሁለቱ የገልፍ ሀብታሞች በወጣቶቹ መሪዎቻቸው አማካኝነት እጅና ጓንት ሆነው ሰርተዋል። በአስከፊው የየመን ጦርነት ከውቴዎች ጋር ተፋልመዋል። ኤርትራና ሱዳን ዘልቀው ተዋጊዎችን አስተባብረው ዘምተዋል። በመሐመድ ቢን ሳልማንና በቢን ዛይድ የሚመሩት እነዚህ ሀገራት ኳታርን ተባብረው ያገለሉበት መንገድም አይረሳም። ኢኮኖሚያቸውን በማዘመን ረገድ ተመሳሳይ አቋም ነበራቸው። ይሁንና መሪዎቹ የነበራቸው ግንኙነት መዛባቱ የእርስ በርስ ፉክክር ውስጥ እንዲገቡ አድርጓቸዋል። በዕድሜ የሚያንሱት ቢን ሰልማን ከቢን ዛይድ ጥላ መውጣት ጀመሩ። ሳውዲ በቻይና አሸማጋይነት ከኢራን ጋር ስትታረቅ፣ ኤምሬትስ ዳርዳር አለች። አቡዳቢ ለእስራኤል እውቅና ስትሰጥ፣ ሪያዳ ፈገፈገች። የሀገራቱ ልዩነት በአፍሪካ ቀንድም ታይቷል። በሱዳን የእርስ በርስ ጦርነት ኤምሬትስ የፈጥኖ ደራሽ ኃይሎችን ስትደግፍ ሳውዲ የሱዳንን ብሔራዊ ጦር ደገፈች። ይሁንና በአፍሪካ ቀንድ ደማቅ አሻራ ያሳረፈችው ኤምሬትስ ናት። ላለፉት አስር ዓመታት ገደማ በወደብና ሎጂስቲክስ ልማት ላይ ጠንክራ ሰርታለች። የጅቡቲን ወደብ ከማስተዳደር አልፋ የሶማሌ ላንዱ በርበራ ወደብ ላይ ገንዘብ እስከ ማፍሰስ ደርሳለች። ሳውዲ ግን ቀይ ባህርን በሚጋሩ የቀንዱ ሀገራት ላይ ያላት ተጽዕኖ የኤምሬትስን ያክል አለመሆኑ እያሳሰባት መጥቷል። ክፍተቱን ለመሙላት ደግሞ ኤርትራ የተመረጠች ይመስላል። ኢትዮጵያ መንግስት አሰብ ወደብ ላይ አይኑን እንደጣለ የተረዳው የአስመራው መንግስት የአዲስ አበባ ውጥን ተኖ እንዲጠፋ አዲስ አጋር እንደፈለገ ግልጽ ነው። በኤርትራ በኩል ከሌላ የመፈለግ ሀሳብ ይህ የመጀመሪያው አይደለም። ከወደ ኤርትራ አካባቢ ያለውን ሀሳብ የሚያቀርቡ የአስመራ ጸሐፊዎች በማህበራዊ ሚዲያ ላይ መሰል አስተያየቶች ሲጽፉ ማየት የተለመደ ነው። ከጥቂት ዓመታት በፊት በሳዑዲ አረቢያ የሚመራ የቀይ ባህር ፎረም የተሰኘ ህብረት መመስረቱ አይዘነጋም። የፎረሙ ዓላማ ተብሎ የሚጠቀሰው በቀይ ባህር ላይ ያሉ የጸጥታ ስጋቶችን መቅረፍ ነው። ኤርትራ ደግሞ የዚህ ፎረም አባል ናት። የኢትዮጵያ መንግስት በዚህ ደስተኛ እንዳልሆነ ገልጾ ነበር። በአንድ ወቅት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ከቀይ ባህር መነጠል አይቻልም ሲሉ መናገራቸው አይዘነጋም። የኢሳያስ አፈወርቂ መንግስት ይህ ፎረም ምናልባት ከኢትዮጵያ ሊመጣ የሚችልን የወደብ ፍላጎት ሊከላከልልኝ ይችላል ብሎ ያምናል። የፎረሙ አባላት አስመራ ስትነካ ዝም አትልም የሚል ተስፋ ከኤርትራ ዘንድ አለ። ይህ በተጨባጭ ምን ያክል እንደሚተረጎም ግን ግልጽ አይደለም። ምክንያቱም ፎረሙ በይፋ ወታደራዊ ጥምረት ወይም የጦር ስምምነት መሆኑ አልተገለጸም። በእርግጥ የፎረሙ አባል የሆነችው ግብፅ ከኤርትራ ጎን መቆሟ በአንድም ሆነ በሌላ መንገድ የሚቀር አይመስልም። አንድም በፎረሙ ያላትን ተጽዕኖ በመጠቀም አንድም ከኤርትራ ጋር ያላትን ወታደራዊ ትብብር መሰረት በማድረግ ድጋፍ ልታደርግ ትችላለች። ከሶማሊያና ኤርትራ ጋር ትብብር የፈጠረችው ግብፅ የዘመናት ምኞቷ የሆነውን ኢትዮጵያን የመግፋት ስራዋን መስራቱ አይቀርም። ኤርትራና ኢትዮጵያ በቀይ ባህር ጉዳይ አብረው መስራት አይችሉምን? ምንም እንኳን አሁን አየሩን የሞላው የኢትዮጵያና ኤርትራ የቀይ ባህር ውዝግብ ቢሆንም ይህ አካሄድ መቀየር እንዳለበት የሚናገሩ የኤርትራ ዜጎች ብቅ ብቅ ማለት ጀምረዋል። ከእነዚህ ውስጥ አንዱ ዳዊት መስፍን ነው። ዳዊት ኤሪትሪያ ዘ ከርስ ኦፍ ሬድ ሲ በሚል መጣጠፍ በማርቲን ፕላውት ድረገጽ ላይ ጽፏል። ኤርትራ የቀይ ባህር እርግማን በሚል በግርድፉ የሚተረጎመው ይህ ጽሑፍ ከተለመደው አቀራረብ ወጣ ያለ ነው። ስለ ጽሑፉ ከማንሳታችን በፊት ግን ስለ ጸሐፊው ጥቂት እንበል። ዳዊት መስፍን እውቅ ኤርትራዊ ጸሐፊና የፖለቲካ አንቂ ነው። የኤርትራ ነጻነት አባት ተብለው በሚሞካሹት መምህር ወልዳ ወልደ ሚካኤል ዙሪያም ግለ ታሪክ ጽፏል። በኢሳያስ አፈወርቂ መንግሥት ላይ ለመጀመሪያ ጊዜ በቅጡ ተደራጅቶ የተሰነደ የተቃውሞ ሰነድ የሆነውንና በርሊን ማኒፌስቶ እየተባለ የሚታወቀውን ሰነድ ካዘጋጁ መካከል አንዱ ነው። በኋላ በህግደፍ ውስጥ ያሉ ዘረኛ የኤርትራ ፖለቲከኞችን ያካተተውና ቡድን 15 በመባል የሚታወቀው ቡድን በዚህ ሰነድ የተቃኘ የተቃውሞ ሰነድ ይፋ አድርገዋል። የዳዊት አባት መስፍን ተስፋዬ በሜልቦርን ኦሎምፒክ ኢትዮጵያን በብስክሌት ወክለው የተወዳደሩ ሰው ናቸው። ዳዊት በጽሑፉ ላይ የቀዳማዊ ኃይለሥላሴ መንግሥት በቀይ ባህር ላይ ጠንካራ ይዞታ እንዲኖረው መስራታቸው የኤርትራ ብሔርተኝነት እንዲፋፋም አድርጓል ብሎ ያምናል። ወጣት ሳለው በቀይ ባህር ዳርቻ በተደረገ ሰርግ ላይ ተጋብዤ ቀይ ባህርን ወደድኩት የሚለው ዳዊት ኤርትራውያን ለባህሩ ልዩ ፍቅር እንዳላቸው ይገልጻል። ይሁንና ለዚህ ባህር የመሞታቸውንና መስዋዕትነት የመክፈላቸውን ያክል በባህሩ ተጠቃሚ አለመሆናቸውን በቁጭት ይናገራል። የጅቡቲን ወደብ፣ ፖርት ሱዳንን፣ ሻርማል ሼክን የኤደንንና የጅዳህን ወደቦች ሲመለከት ልዩ ቅናት እንደተሰማውም አልሸሸገም። ኤርትራ ነፃነቷን ባገኘች ሰሞን የምጽዋና የአሰብ ወደቦች እንዴት በአጭር ጊዜ ውስጥ ከሲንጋፖር ወደቦች ጋር እንደሚነጻጸሩ ሲናገሩ በነበሩት ኢሳያስ አፈወርቂ ላይ ወፈር ያለ ትችት ይሰነዝራል። ከጠባቡ ዋሻው መውጣት አልቻለም ተብሎ በዳዊት የሚወረፈው የአስመራው መንግስት በሰጥቶ መቀበል መርህ መደራደር አለመቻሉ ዋጋ አስከፍሉናል ባይ ነው። የህወሀቱ ጀኔራል ጻድቃን ገብረተንሳይ በጻፉት ጽሑፍ ተደናግጦ ከ60 ዓመት በታች ያለውን ህዝብ ክተት ብለዋል ሲል የሚወቅሰው ዳዊት መስፍን የቀይ ባህርን ጠረፍ ከመጠቀም ይልቅ መከላከልን እንደ ስትራቴጂ መከተላችን ልክ አይደለም ይላል። የቀይ ባህር ወደቦቻችን ሞተዋል ከተሞቻቸውም ከእንቅስቃሴ ነፃ ሆነዋል የሚለው ጸሐፊው ያሰብ ወደብንም ኢትዮጵያ ከተወቹ በኋላ ተመሳሳይ እጣ እንደገጠመው ያነሳል። የቀድሞው የኢትዮጵያ መሪ መለስ ዜናዊ የኤርትራን ወደቦች ግመል ውሃ ይጠጣባቸዋል። የሚለውን ንግግራቸውንም ዳዊት በመጣጥፉ ጠቅሷል። ኢሳይያስ አፈወርቂ ኤርትራዊ ብሔርተኝነትን ልክ ባልሆነ መንገድ በመጠቀማቸውና ህዝቡንም በማሳታቸው የቀይ ባህር ተጠቃሚ ልንሆን አልቻልንም። የከፈልነው ዋጋ ሁሉ ገደል ገብቷል በማለት ጽሑፋቸውን ይቋጫሉ። ዳዊት ምናልባትም ከከረረው የኤርትራና ኢትዮጵያ ፖለቲካ መውጣት እንደሚቻል ተስፋ የሰጡ ይመስላል። ከኢትዮጵያም በኩል ተመሳሳይ ስሜት ያላቸው ብዙዎች ናቸው። እናም አዲስ ለትብብር ልቡ ክፍት የሆነ ትውልድ ዘላቂ ቀውሶችን ለማስወገድ ትልቅ ቦታ አለው። ትብብርና ቀውስ በቀይ ባህር ኢትዮጵያና ኤርትራ በቀይ ባህር ላይ የተሻለ ድርሻ እንዲኖራቸው ሁለቱ ሀገራት በጋራ መስራት የሚጠበቅባቸው ይመስላል። የአፍሪካን ሁለተኛውን ብዙ ህዝብ የያዘችው ኢትዮጵያ ያላትን ሰፊ ገበያ ኤርትራ ትጠቀም ዘንድ መልካም ጉርብትና ይጠይቃል። ኢትዮጵያ በማናቸው መንገድ ኤርትራ የኔ በምትላቸው የቀይ ባህር ወደቦች ላይ ለመገኘትና በዘላቂነት ለመጠቀም ከኤርትራ የሚመጣን የጠላትነት ስሜት ማስወገድ፣ ቢያንስ ደግሞ መቀነስ ይኖርባታል። አንድም በምድርም በባህርም የሚገኝ ስፍራን መያዝ ብቻውን ዘላቂ ባለቤትነት አያስገኝም። ምናልባት አንዳንዶች ኢትዮጵያ ለተባበሩት መንግስታት ድርጅት አቤቱታ አስገብታ የአሰብ ወደብን ባለቤትነት ልትጠይቅ ትችላለች ይላሉ። አሰብ ኤርትራ ስትገነጠል ያለአግባብ ተከልላለች የሚል ህጋዊ መከራከሪያን ነው እነዚህ ወገኖች የሚያነሱት። ነገር ግን ይህ በቀላሉ መሳካቱ ያጠራጥራል። ኤርትራውያኑ ደግሞ በአልጀርስ ስምምነት የሁለቱ ሀገራት ድንበር ላይመለስ ተካልሏል ይላሉ። ሌሎች ጉዳዮችም አሉ። የዓለም ሀገራት ለተሰመሩ ድንበሮች ስስ ልብ አላቸው። የአፍሪካ አንድነት ድርጅት ሲመሰረት መስራቾቹ ሀገራት የቅኝ ግዛት ድንበሮችን ለመቀበል የተገደዱት ድጋሜ ድንበር በማስመር ሂደቱ ጦርነቶች እንዳይወለዱ በማሰብ ነው። ሩሲያ ዩክሬንን በወረረች ጊዜም ይህ ጉዳይ በመንግስታቱ ድርጅት የጸጥታው ምክር ቤት ክርክር ሲያስነሳ የኬንያ ተወካይ አንስተውት እንደነበር አይዘነጋም። አንድ ሀገር የኔ ነበር የሚለውን ግዛት ማስመለስ ቻለ ማለት ሌሎች ሀገራትም ተመሳሳዩን መንገድ ቢከተሉ ያዋጣል የሚል ትርጉም ይኖረዋል። ሌላው ዋና ጉዳይ የዲፕሎማሲ አቅም ነው። የቀጠናውን የአፍሪካንና የዓለም ሀገራትን በአጀንዳው ዙሪያ ማሰለፍ ግድ ይላል። ግብፅን ጨምሮ የተለያዩ የአረብ ሀገራት ግን ኢትዮጵያ በቀይ ባህር ላይ ስፍራ ብታገኝ እንደማይደሰቱ ግልጽ ነው። እናም ተቃራኒ ዘመቻ መደረጉ አይቀርም። የሶማሌላንዱ ስምምነት በተፈረመበት ወቅት የነበረው ቁጣ ለሶማሊያ ሉዓላዊነት በማሰብ የመነጨ ሳይሆን ኢትዮጵያን ለመጋፋት በማሰብ ነው። በተለያዩ ግጭቶች የምትታመሰው ኢትዮጵያ ይህንን ሁሉ ዘመቻ መቋቋም የሚችል ዲፕሎማሲያዊ አቅም አሁን ላይ እንዳላት እርግጠኛ ሆኖ መናገር አይቻልም። በእርግጥ እጅግ ተለዋዋጭ አይገመቴና ነውጠኛ እየሆነ የመጣው ዓለም ሊለውጠው የሚችለው ነገር በፍጹም የለም ማለት አይቻልም። በተለይ በዘመነ ዶናልድ ትራምፕ ምንም ነገር አይሆንም ማለት አይቻልም የጋዛን ህዝብ እንደ ቤት እቃ አንስቼ ግብፅና ዮርዳኖስ ላስፍረው የሚሉት የአሜሪካው ፕሬዚዳንት ሀገራቸውን የሚጠቅም አንዳች ነገር ካገኙ አይጠቀሙበትም ማለት ይከብዳል ግሪንላንድን አምጡ ካናዳ 51ኛዋ ግዛታችን ትሆን የሚሉት ሰው የሚጠቅም ነገር ካለ ከመጠቀም ወደኋላ አይሉም ይሁንና እርሳቸውና አስተዳደራቸውን አሊያም እስራኤልን ሊጠቅም የሚችል ሀሳብ ማቅረቤ ግድ ይላል ኢትዮጵያ በቀይ ባህር ላይ ስትወጣ ለአሜሪካ ወይም ለሌሎች ሀያላን ሀገራት ምን ታቀርባለች የሚለው ነጥብ ወሳኝ ጉዳይ ነው። ቀይ ባህርን እጠብቃለሁ ብቻ ከሆነ ኤርትራም ጠረፏን በመጠበቅ አትታማም። ምናልባት ወታደራዊ ቤዛ አቀርባለው የሚል ሀሳብ ቀልባቸውን ሊገዛው ይችላል። ከኢትዮጵያ ጀርባ እንዳለች የምትታመነው የተባበሩት አረብ ኤምሬትስም ይህንን ሀሳብ በመግፋት ትልቅ ሚና ሊኖራት ይችላል። አንዳንድ ያልተረጋገጡ ሪፖርቶች የጋዛን ህዝብ ከሶማሌላንድ በተጨማሪ ወደ ኢትዮጵያ ማስፈር እቅድ አለ ብለዋል። ይህ በራሱ ከፍልስጤም ደጋፊዎች ጋር ቢያጋጭም ከብሔራዊ ጥቅም አንጻር ታይቶ አጋጣሚውን መጠቀም ይቻላል። የቀይ ባህርን መተራመስ የሚያመጣው የነውጥ ነፋስ ግን ወደ የትኛው አቅጣጫ እንደሚነፍስ እርግጠኛ መሆን አይቻልም። አንዳች ወጀብ እየመጣ እንደሆነ ግን ለማንም ግልጽ ነው።